ይቅርታ ሙስሊሞች ግን ኢየሱስ ሊኖራችሁ አይችልም። ኢየሱስ ሊኖራችሁ ይችላል፣ ነገር ግን ያ እንዲሆን እስልምና ለቃችሁ መውጣት አለባችሁ። ስለ እሱ በኋላ ላይ ነግራችኋለሁ። ይህ በእንዲህ እንዳለ በዚህ ቪዲዮ ልትሰሙት ያለውን ነገር ውድቅ እንድታደርጉ ወይም እንድታስተባብሉ አበረታታችኋለሁ። ከእናንተ መካከል ማንኛውም ሀምሳ ማንኛውም ሺህ ሰው ቦታውን ጠቅሶ እኔ ስህተት መሆንን ያረጋግጥ። ታያላችሁ፣ ኢየሱስ ከሃይማኖታችሁ ጋር አይገጥምም። ኢየሱስን ከእስልምና ጋር እንዲስማማ ለማድረግ መሞከር ሳይንስን ወይም ሎጂክን ወይም መሰረታዊ ስነ ምግባርን ከእስልምና ጋር እንዲስማማ ለማድረግ ከመሞከር ጋር አንድ ነው። ማስመሰል ትሞክራላችሁ፣ ነገር ግን ጥሩ መመሳሰል አይመጣላችሁም። ይህ ማግ ኮከብ ሊይዝ ይችላል፣ አንድ የቆሻሻ ገንዳ ፀሐይ ሊይዝ ይችላል። ይሁን እንጂ ኢየሱስን ከጎናችሁ ለማድረግ በመፈለጋችሁ እውነታ እኔ እጅግ በጣም ደስተኛ ነኝ። ሁሉም ሰው ኢየሱስ ከጎኑ እንዲሆን ይፈልጋል፣ ይህም ለኢየሱስ ትልቅ ምስጋና ነው። ደግሞ ከእናንተ ሌላ መሐመድን ከጎኑ ማድረግ ማን ይፈልጋል? የልጆች ጋብቻ ደጋፊዎች። ስለዚህ በየትኛውም ቦታ የሚገኙ ክርስቲያኖችን ወክዬ ኢየሱስን የሚያወድሱ ክርስቲያን ያልሆኑ ሰዎች በዓለም አቀፍ ደረጃ በሚዘምሩት መዝሙር ላይ ድምፃችሁ ስለጨምራችሁ ላመሰግናችሁ እወዳለሁ። ውለታ ምላሽ ብንሆን ደስ ይልን ነበር፣ ግን አንችልም፣ ምክንያቱም መሐመድ ነው። አሁን ይህን ቪዲዮ ለመስማት ከነካችሁበት ጊዜ ጀምሮ እያያችሁ ያላችሁት ሙስሊም ያልሆናችሁ ወዳጆቼ፣ ኢንተርኔት መጠቀም ትችላላችሁ ብዬ ማሰብ እችላለሁ። የኢንተርኔት ግንኙነት ካላችሁ ደግሞ ኢየሱስ ሙስሊም እንደነበር ሰምታችሁ ይሆናል። የዓለም ታዋቂ የታሪክ ምሁር የሆኑት ስኒኮ እንዳሉት ኢየሱስ ክርስቶስ ሙስሊም ነበር። እና የስኒኮ ጠበብት ምስክርነት የገደል ማሚቱ ወይም አስተጋቢ የሆኑት የዳእዋ ወይም የእስልምና መስካሪ ሰዎች ደግሞ እንዲህ ሲሉ አስተጋብተውታል። ሰላም በሱ ላይ ይሁን፣ ኢየሱስ ሙስሊም ነበር። ኢየሱስ ሙስሊም ነበር። እኔ ሙስሊም ስሆን በክርስትና ከነበረኝ ጊዜ ይልቅ ለነቢዩ ኢየሱስ አስተምህሮቶች የቀረብኩ ሆንኩ። ኢየሱስ ሙስሊም ነው። ኢየሱስ ሙስሊም ነበር። አላህንም ያመልክ ነበር እንጂ ራሱን አይደለም። ሙስሊሙን እረኛ ማን ሊረሳው ይችላል? ኢየሱስ ሙስሊም ነው፣ አይሁዳዊ አምላክ አይደለም። ይሁን እንጂ ሙስሊም ወዳጆቻችን ኢየሱስ ሙስሊም እንደነበር የሚያሳይ ምን ማስረጃ አላቸው? ልክ ነው፣ ምንም የላቸው። ታዲያ ኢየሱስ ሙስሊም እንደነበር በፍጹም ማስረጃ ከሌለ እናም ያለን ማስረጃዎች በሙሉ በእርግጥ ሙስሊም አለመሆኑን የሚነግሩን ከሆነ ሙስሊሞች ኢየሱስ ሙስሊም ነው ለማለት ለምን ይጨነቃሉ? ምክንያቱም መሐመድ ኢየሱስ ሙስሊም ነው ስላለ ነው። እርግጥ ነው መሐመድ ታላቁ ዱልቃርናይን ወይም በሌላ አጠራሩ ታላቁ እስክንድር እስከ ምዕራብ ድረስ የተጓዘ ቀናተኛ ሙስሊም እንደሆነና ፀሐይ ስትጠልቅ ፀሐይ የምትጠልቅበትን ቦታ በጭቃኩሬ ውስጥ እንዳገኘም ተናግሯል። መሐመድ ከዋክብት አላህ አጋንንትን ለመምታት የሚጠቀምባቸው ሚሳይሎች ናቸው ብሏል። የወንዴ ዘር በጀርባ አጥንትና በጎድን አጥንት መካከል እንደሚፈጠር ተናግሯል። ውሃን ሊያቆሸሽ የሚችል ምንም ነገር እንደሌለ ተናግሯል። አዳም ቁመቱ ዘጠና ሜትር እንደሆነ ተናግሯል። አይሁዳውያን እዝራን የአምላክ ልጅ ብለው እንደሚጠሩት ተናግሯል። የኢየሱስ እናት ማርያም እና የአሮንና የሙሴ እህት ማርያም አንድ አካል እንደሆኑ ተናግሯል፣ ምንም እንኳን በብዙ ዘመናት ልዩነት የኖሩ ቢሆንም ማለት ነው። ሰይጣን በሰዎች ጆሮ ውስጥ ሽንት እንደሚሸናና በሰዎች አፍንጫ ውስጥ እንደሚንጠለጠል ወደ ጸሎት የሚደረግ ጥሪም እንዳይሰማ ነፋስን እንደሚያስነሳ ተናግሯል። መሐመድ የተናገረውን ነገር ሁሉ ለምን እናምናለን? ምንም ያህል እብደት የተቀላቀለበት አይነት ይሁን፣ እንዴት ዝም ብሎ ማመን እንደሚቻል ስልጠና ካልሰጠን በቀር ምክንያቱም በዛ ላይ ጥልቅ እውቀት ያለው ሰው ስለሆነ ከዚህ ቻናል የተጠቀማችሁ ወንጌላዊ አማኝ ወንድሞቼና እህቶቼ ይህንን ጥያቄ ለምን ያህል ጊዜ ቢጠይቅ ነው ፈቃደኛ ሆናችሁ ልትሳትፉ የምትችሉት? በእርግጥ ከአንድ ወር በላይ ለሚሆኑ ጊዜያት ጥሪ አድርጌ ከምፈልገው የአንድ መቶ ሰዎች ተሳትፎ ውስጥ አስራ ዘጠኝ ሰዎችን አኝቻለሁ። እግዚአብሔር ይባርካቸው። ግን የዚህን አገልግሎት ጥቅም የተረዱት እነዚህ ብቻ ናቸው። ሌሎቻችሁስ ለምን መሳተፍ ሳትፈልጉ ቀራችሁ? ምናልባት አስተያየት ካላችሁ አስተያየት መስጫው ላይ አስፍሩልኝ። እንዳልኳችሁ ይህ አገልግሎት ያለምንም ችግር በቋሚነት መቀጠል እንዲችልና የገንዘብ ጉዳይ ከሚቀጥለው ወር በኋላ በዚህ ቻናል ላይ እንዳይነሳ የአምስት ሺህ ብር ቻሌንጅ ከጀመርኩ ሰነባበትኩ። በዚህ ቻሌንጅ ላይ የሚሳተፉ ተጨማሪ 80 ሰዎችን ባገኝ ከዚህ በኋላ ባሉት ጊዜያት ሳልጨናነቅ ጥሩ ስራ መስራት ይችላለሁ። እና አባካችሁ ዝም አትበሉና በአንድ ጊዜ የገንዘብ ስጦታችሁ አብራችሁኝ አገልግሉ። መሳተፍ የምትፈልጉ ስክሪኑ ላይ ያለውን የቴሌግራም ሊንክ ስካን ማድረግ ትችላላችሁ። በተጨማሪም አስተያየት መስጫው ላይ ያለውን ሊንክ መጫን ትችላላችሁ። የመጣችሁበትን ዓላማ አሳውቃችሁኝ ብትጀምሩ ደስ ይለኛል። ተባረኩ። እውነት ያሳርፋል ዩቲዩብ መድ መሐመድ በታሪክ ውስጥ በጣም ዝቅተኛ ግምት የሚሰጠው የመረጃ ምንጭ ነው። ለምን? ምክንያቱም ተጓዥ ዘራፊ ነበር። እኔም የተጓዥ ዘራፊ ስለነበር አልነቅፈውም። ትኩረት እንዲሰጠው የምፈልገው የተጓዥ ዘራፊ አእምሮ እንደነበረው፣ ለእርሱ የማይገባው ነገር እንኳን ቢሆን የወደደውን ነገር አይቶ የሚወስድ ሰው እንደነበረ ነው። መሐመድ በህይወቱ ያደረገው ይሄው ነው። በሃይማኖቱ ጉዳይ ያደረገው ይሄው ነው። እነዚያ ግመሎች ቴምር እያጓጓዙ ነው። እኔ ቴምር እወዳለሁ፣ ስለዚህ አሁን ወስዳችኋለሁ እና የእኔ ይሆናሉ። ክርስትና ኢየሱስ አለው፣ ኢየሱስን እወደዋለሁ፣ ስለዚህ እሱን ወስጄ የሃይማኖቴ ክፍል አድርገዋለሁ። እናም መሐመድ ሃይማኖትን ለመዝረፍ ከወሰነ ተከታዮቹም ቅዱሳት መጻሕፍትን በማጣመምና ከሐሰት በኋላ ምክንያትን በማዘጋጀት ይሳተፋሉ። እዚህ ጋር ኤዲ ከድንሾው ክርስትናን በመዝረፍ ነቢዩን ሲመስል አለላችሁ። ኢየሱስ ሙስሊሞች ለረመዳን እንደሚጾሙት ጾሟል። ኢየሱስ ሙስሊም ነበር። ሙስሊሞች ለረመዳን የሚጾሙት እንዴት ነው? በቀን ሁለት ጊዜ ሆዳቸውን በምግብ ይሞላሉ። ከዛም ጾም ብለው ይጠሩታል። አሁን እዚህ ያለሁት በሌላ ባህል ላይ ለመፍረድ አይደለም። ነገር ግን ሙስሊሞች ጾም ብለው የሚጠሩት ሌላው ዓለም ድግስ ብሎ የሚጠራውን ነው። ኢየሱስ ለአርባ ቀናት ድግስ አልበላም፣ ለአርባ ቀናት ጾመ እንጂ። ኢየሱስ ሙስሊሞች ለረመዳን እንደሚጾሙት አልጾመም። እንዲሁም ኢየሱስ ተከታዮቹ ለሌሎች ታይታ እንዳይጾሙ ነግሯቸዋል። ተከታዮቹ በድብቅ እንዲጾሙ ነግሯቸዋል። ሙስሊሞች በድብቅ ይጾማሉ? በፍጹም ትልቅ ትርኢት ያደርጋሉ። እናም ምንም እንኳን ደግ ሰው ቢመገቡም እየጾሙ መሆኑን ለዓለም ያሳውቃሉ። ጂሱስ ከንደምድ ኢስላሚክ ኢየሱስ የእስልምናን ጾም አውግዟል። የእስልምና መስካሪዎች እንዴት ነው በፈጣጣው ኢየሱስ ሲጾም የነበረውን ልክ ሙስሊሞች እንደሚጾሙት ነው ሚሉት? ምክንያቱም የሚያዩት ማየት የሚፈልጉትን ነው። ማየትም የሚፈልጉት ደግሞ መሐመድ እንዲያዩት የነገራቸውን ብቻ ነው። ሌላው የቅርብ ወዳጃችን ኤዲ ንግግር ደግሞ ይህ ነው። ኢየሱስ ሙስሊሞች ወደ አላህ በሚጸልዩበት መንገድ ጸልዋል፣ ምክንያቱም ኢየሱስ ፈቃዱን ለአላህ የሚያስገዛ ሙስሊም ነበርና። ዋው ስ ዋው። ኢየሱስ ልክ ሙስሊሞች እንደሚጾሙት ብቻ አልጾመም፣ ሙስሊሞች እንደሚጸልዩም ጸልዮአል። በዮሐንስ ወንጌል ምዕራፍ 17:1 ኢየሱስ ዓይኖቹን ወደ ሰማይ አንስቶ አባት ሆይ ሰዓቱ ደርሷል ልጅህ ያከብረህ ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ብሏል። ይህ ሙስሊሞች የሚጸልዩበት መንገድ ነው። ዓይናቸውን ወደ ሰማይ አንስተው በሰማያት ላለው አባታቸው ይናገራሉ? በፍጹም። ነገር ግን እንደገና የመሐመድ ተከታዮች የሚያዩት ማየት የሚፈልጉትን ነው ማየትም የሚፈልጉት መሐመድ እንዲያዩት የነገራቸውን ብቻ ነው። ስለዚህ ወደ ዮሐንስ ወንጌል ምዕራፍ 17 ቁጥር አንድ አይሄዱም የሚሄዱት ወደ ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ነው። ኤዲ በትንሹ ስዕላዊ መግለጫ ላይ እንደተናገረው ኢየሱስ በዚህ መንገድ አምላክን አመለከ። ማቴዎስ ወንጌል ምዕራፍ 26 ቁጥር 39። ሙስሊሞችም ማቴዎስ ምዕራፍ 26 ቁጥር 39ን እንዲያነቡ የሚበረታቱት በዚህ መንገድ ነው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ እንዲህ ነው ተመለከታችሁ። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ጸለየ። ሙስሊሞች የሚጸልዩት በዚህ መንገድ ነው። ደግሞም ኢየሱስ ሙስሊም እንደነበር ይገምታሉ። ቆይ፣ ምናልባት ቢያንስ ጥቅሱን መጨረስ ይኖርብን ይሆናል። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ፣ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለው። አባቴ ኢየሱስ የአላ ልጅ ነውን? አላህ አባት ነውን? አላህን አባት ብሎ ስለመጥራት ቁርአን ምን ይላል ብዬ አስባለሁ። እረ ይኸውና ሱራ 19 ከቁጥር 88 እስከ 93 አልረህማንም ልጅን ያዘ ወይም ወለደ አሉ። ከባድ መጥፎን ነገር በእርግጥ አመጣችሁ። ከእርሱ ወይም ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ፣ ለአልረህማን ልጅ አለው ስላሉ ለአልረህማን ልጅ መያዝ አይገባውም። በሰማያትና በምድር ያለው ሁሉ በትንሣኤ ቀን ለአልረህማን ባሪያ ሆኖ የሚመጡ እንጂ ሌላ አይደሉም። ሰዎች አላህ ወንድ ልጅ አለው ወይም አላህ አባት ነው ሲሉ አጽናፈ ዓለም ሊፈርስ ተቃርቦ ነበር። ለምን? ምክንያቱም የሽርክ ኃጢአት ነው። ከአላህ ጋር ሌላን ማጋራት ነው። ሽርክ በእስልምና ውስጥ ከሁሉ የከፋ ኃጢአት ነው። ሱራ 4 ቁጥር 48፣ አላህ በእርሱ ማጋራትን በፍጹም አይምርም፣ ከዚህ ሌላ ያለውንም ኃጢአት ለሚሻው ሰው ይምራል። በአላህም የሚያጋራ ሰው ታላቅን ኃጢአት በእርግጥ ቀጠፈ። አላህ የትኛውንም ሌላ ነገር ይቅር ማለት ይችላል፣ ነገር ግን ከእርሱ ጋር አጋርን ማጋራትን ይቅር ማለት አይችልም። አንድን ሰው የእግዚአብሔር ልጅ ብሎ መጥራትን ይቅር ማለት አይችልም።

በኢየሱስ ዙሪያ ያሉትም ሰዎች እርሱ የእግዚአብሔር ልጅ ነው ብለው አይመሰክሩም ነበር፣ ምክንያቱም እንዲህ አይነት እይታ አይሰጣቸውም ነበር አይደል? እናም እግዚአብሔር መላእክትና ነቢያት ኢየሱስን የእግዚአብሔር ልጅ አድርገው ሊያዩት የሚችሉበት ምንም መንገድ የለም አይደል? ስለዚህ ምን እንደማናገኝ በእርግጠኝነት እናውቃለን። ኢየሱስ ሙስሊም ነቢይ ቢሆን ኖሮ ከኢየሱስና በዙሪያው ካሉት ሰዎች ብዙ የሽርክ ወይም የማጋራት መልእክቶችን አናገኝም። የጠቀስነው ነገር በማስረጃው ተረጋግጦ እንደሆነ እንመልከት። ኢየሱስ በመጥምቁ ዮሐንስ ተጠመቀ። እና በማቴዎስ ወንጌል ምዕራፍ 3 ደግሞ ኢየሱስ ከውሃ ሲወጣ የእግዚአብሔር መንፈስ እንደ እርግብ ወረደበት። እናም ከሰማይ የሚወጣው ድምፅ እንዲህ እያለ አወጀ፣ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው። ከሰማይ የሚወጣው ድምፅ የምወደው ልጄ ይህ ነው አለ። ይህ የአብ ወይም የአባት ድምፅ ነው። ይሁን እንጂ አብ ኢየሱስን ማመልከቱ እንደሆነ እንዴት እናውቃለን? ስለ መጥምቁ ዮሐንስ ወይም ስለሌላ ሰው እንዳልተናገረ እንዴት እናውቃለን? መልካም መንፈስ ቅዱስ ከሰማይ ወርዶ በኢየሱስ ላይ አረፈ። ኢየሱስ የእግዚአብሔር ልጅ መሆኑን አብና መንፈስ ቅዱስ አብረው እንደሚያውቁ ልብ በሉ። እንዲሁም ኢየሱስ የእግዚአብሔር ልጅ መሆኑን በተደጋጋሚ ተናግሯል። ለምሳሌ ያህል፣ ለፍርድ በቀረበበት ጊዜ፣ በማርቆስ ወንጌል ምዕራፍ 14 ሊቀ ካህናቱ እንዲህ ሲል ጠየቀው፣ የቡሩክ ልጅ ክርስቶስ አንተ ነህን? ሙስሊሞች ትክክል ከሆኑ ኢየሱስ ምን፣ ጤነኛ አይደላችሁም? የክብሩ ልጅ? ይህን ሐሳብ ማን ሰጣችሁ? እኔ በእርግጥ ነቢይ ብቻ ነኝ ለማለት አመቺ ጊዜ ይሆን ነበር። ከዚህ ይልቅ ግን ኢየሱስ መልስ የሰጠው ኢየሱስም እኔ ነኝ፣ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ሙስሊም ወዳጆቻችን ኢየሱስ ራሱን የእግዚአብሔር ልጅ ብሎ ስለመጥራቱ የሚገነዘቡት እዚህ ጋር ነው። እናም እንዲህ ይላሉ፣ ግን ተመልከቱ፣ ራሱን የሰው ልጅ ብሎ እየጠራ ነው። አያችሁ ሰው ብቻ ነበር ስለምን እየተናገር እየተናገረ እንዳለ ፍንጭ ለማግኘት የሚጠቅማችሁ ይህ ቦታ ነው። ኢየሱስ ራሱን ከሰማይ ደመና ጋር የሚመጣ የሰው ልጅ ብሎ እየጠራ ነው፣ በነቢዩ ዳንኤል መጽሐፍ ምዕራፍ 7 ከቁጥር 13-14 በትንቢት የተተነበየለት ምስጢራዊ የሰው ልጅ ነኝ ማለቱ ነበር። በዚያም ዳንኤል እንዲህ ይላል፦ በሌሊት ራእይ ያየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትን፣ ክብርን መ መንግስትንም ሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ከሰማይ ደመና ጋር የሚመጣው የሰው ልጅ የእግዚአብሔር መለኮታዊ ልጅ ነው። ስለዚህ አብ፣ ወልድና መንፈስ ቅዱስ ኢየሱስ የእግዚአብሔር ልጅ እንደሆነ ሙሉ በሙሉ ይስማማሉ። በሉቃስ ወንጌል ምዕራፍ አንድ መልአኩ ገብርኤል ማርያምን እንዲህ ብሏታል። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለች ወንድ ልጅም ትወልጃለች፣ ስሙንም ኢየሱስ ትይዋለች። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ኢየሱስ በመልአኩ ገብርኤል መሰረት የልዑል ልጅ ተብሎ ሊጠራ ነው። ነቢያትስ ምን ይላሉ? መጥምቁ ዮሐንስ በክርስትናም ሆነ በእስልምና እምነት መሰረት ነቢይ ነበር። በዮሐንስ ወንጌል ምዕራፍ አንድ ላይ ለተከታዮቹ ስለ ኢየሱስ ከነገራቸው በኋላ እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ ብሏል። ስለ ኢየሱስ ሐዋርያትስ ምን አሉ? በማቴዎስ ወንጌል ምዕራፍ 14 ላይ ኢየሱስ አውሎ ነፋስ በሚነሳበት ጊዜ በውሃ ላይ ተራመደ። በጀልባዋ ውስጥ ከገባ በኋላ ነፋሱ ቆመ፣ ደቀ መዛሙርቱም በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። በማቴዎስ ወንጌል ምዕራፍ 16 ኢየሱስ ደቀ መዛሙርቱን እንዲህ ሲል ጠየቃቸው፣ እናንተ ስኔ ማን እንደሆንሁ ትላላችሁ? ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። አሁን ኢየሱስ ነቢይ ብቻ ነበር በቁርአን መሰረት ሙስሊሞች የነበሩ ደቀ መዛሙርቱም ሙሉ በሙሉ የተሳሳተ ግንዛቤ ነበራቸው። ጴጥሮስን ለመገሰጽና ተሳስተሃል፣ ጴጥሮስ፣ እኔ የእስልምና ነቢይ ብቻ ነኝ ለማለት ትክክለኛ ጊዜ ነበር። ይልቁንም ኢየሱስ የዮና ልጅ ስምዖን ሆይ፣ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠለህምና ብፁዕ ነህ አለው። ይህ እንግዳ ነገር ነው። ኢየሱስ አብ እሱ የእግዚአብሔር ልጅ መሆኑን ገልጧል ብሏል። አብ ኢየሱስ ሰው ብቻ የሆነ የእስልምና ነብይ መሆኑን ለምን አይገልጥም? እናም ይህ በእስልምና ውስጥ ይቅር የማይባል የሽርክ ኃጢአት ሆኖ ሳለ ኢየሱስ አባቴ ብሎ ለምን ይጠራዋል? But it's not just his male followers who call him the son of God. ነገር ግን የእግዚአብሔር ልጅ ብለው የሚጠሩት ወንድ ተከታዮቹ ብቻ አይደሉም። በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ሞተ። ከዛም የአልዓዛር እህት ማርታ አልዓዛርን ከሞት ለማስነሳት እየሄደ ከኢየሱስ ጋር እንደተገናኘች እንዲህ እናነባለን። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፤ የሚያምንብኝ ቢሞት እንኳን ሕያው ይሆናል፤ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም፤ ይህን ታምኛለሽን አላት። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንህ እኔ አምናለሁ አለችው። ማርታ፣ ሐዋርያትና መጥምቁ ዮሐንስ በኢየሱስ የሚያምኑ አይሁዳውያን ነበሩ። ይሁን እንጂ ኢየሱስን ለመቀበል አሻፍረኝ ያሉት የአይሁድ መሪዎች እንኳ ኢየሱስ የእግዚአብሔር ልጅ ነኝ ይል እንደነበረ አምነዋል። በመስቀሉ ላይ እያሾፉበት እንዲህ አሉ፦ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው። ስለዚህ በዘመኑ የነበሩት አይሁዶች ይመኑበትም አይመኑበትም ኢየሱስ የእግዚአብሔር ልጅ ነኝ እያለ መሆኑን አምነዋል። እንዲያውም አንዳንድ ሮማውያን ኢየሱስን የእግዚአብሔር ልጅ ብለው ጠርተውታል። ኢየሱስ በመስቀል ሲሞት የመሬት መንቀጥቀጥ ተከሰተ። የሮም የመቶ አለቃና አብረውት የነበሩትም ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። አጋንንት እንኳ ኢየሱስ ከሰዎች ሲያስወጣቸው የእግዚአብሔር ልጅ ብለው ይጠሩት ነበር። በሉቃስ ወንጌል ምዕራፍ አራት ላይ እንዲህ እናነባለን፣ አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙዎች ይወጡ ነበር። Now think about the witnesses we have. አሁን ስላለ ምስክሮች አስቡ። አብ ኢየሱስ የእግዚአብሔር ልጅ እንደሆነ ገልጿል። ኢየሱስ ራሱን የእግዚአብሔር ልጅ መሆኑን ገልጿል። መንፈስ ቅዱስ ኢየሱስ የእግዚአብሔር ልጅ መሆኑን ገልጿል። መልአኩ ገብርኤል ኢየሱስ የእግዚአብሔር ልጅ መሆኑን ገልጿል። ነቢዩ መጥምቁ ዮሐንስ ኢየሱስ የእግዚአብሔር ልጅ መሆኑን ገልጿል። የኢየሱስ ሐዋርያት እሱ የእግዚአብሔር ልጅ መሆኑን አመልክተውታል። ማርታ የእግዚአብሔር ልጅ መሆኑን አመልክታለች። የሮም ወታደሮች የእግዚአብሔር ልጅ መሆኑን ገልጸዋል። አጋንንት የእግዚአብሔር ልጅ መሆኑን አመልክተዋል። የእግዚአብሔር ልጅ ነው ብሎ ያላመኑ ሰዎችም የእግዚአብሔር ልጅ ነኝ እያለ ሲያውጅ እንደነበረ በይፋ ተናግረዋል። በጣም ጥሩ የምስክሮች መስመር ይመስላል። ታዲያ ችግሩ ምንድ ነው? መልካም ኢየሱስ የእግዚአብሔር ልጅ መሆኑን መግለጽ የሚችሉ ሁሉ ኢየሱስ የእግዚአብሔር ልጅ መሆኑን ከመሰከሩ ወይም ካወጁ ከስድስት መቶ ዓመታት በኋላ መሐይምነት የተጠናወተው የአረብ ተጓዥ ዘራፊ፣ ስሙ መሐመድ የሚባል የስድስት ዓመት ልጅ ያገባው፣ በፍትወት ከተፋቱ በኋላ ያሳደገው ልጁን ሚስት ያገባው ሰው፣ ጥቁር አፍሪካዊ ባሪያዎችን ይገዛ የራሱ ያደርግና ይሸጥ የነበረው ሰው፣ የመጀመሪያዎቹ መገለጦቹ አጋንንታዊ የሆኑበት ሰው፣ የጥቁር አስማት ሰለባ ነኝ ብሎ ያምነው ሰው በተደጋጋሚ ጊዜያት ከገደል ላይ ለመወርወር የሞከረው ሰው። ይህ ሰው መጥቶ ኢየሱስ የእግዚአብሔር ልጅ አለመሆኑን ለተከታዮቹ ይነግራቸዋል፣ ደግሞም እንዳያውጁት ይነግራቸዋል። ተከታዮቹም ያምኑበታል። ኢየሱስ የእግዚአብሔር ልጅ መሆኑን ያረጋገጡትን ተወዳዳሪ የሌለው የምስክሮች ደመና ከማመን ይልቅ በሰው ልጅ ታሪክ ውስጥ ከማንም በበለጠ እምነት የማይጣልበትን ከማንም በላይ ሐሰተኛ ነቢይ የሆነውን ሰው ያምናሉ። እናም መሐመድን እንጂ ኢየሱስ የእግዚአብሔር ልጅ መሆኑን ያረጋገጡትን ተወዳዳሪ የሌለውን የምስክሮች ደመና ስለማያምኑ በአስገዳጅነት የተሰጣቸውን ብቸኛ አማራጭ ለመቀበልና ለመዋሸት እንዲሁም ኢየሱስ በመጽሐፍ ቅዱስ ውስጥ ያለውን ሙሉ በሙሉ ለማጣመምና በተሳሳተ መንገድ ለማቅረብ ይገደዳሉ። ሙስሊሞች ኢየሱስ እንደ ሙስሊም ጸልዮአል፣ የሚለውን ለማሳየት በሚጠቅሱት ጥቅስ ላይ ኢየሱስ ምን ብሏል? አባቴ በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ምን አለ? አባት ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅን አክብረው። ኢየሱስ የጸለየው እንደ ሙስሊም ነው? አይደለም። በቁርአን መሰረት ኢየሱስ በወንጌሎች ውስጥ የጸለየበት መንገድ ይቅር የማይባል የሽርክ ወይም የማጋራት ኃጢአት ይሆናል። ኢየሱስ ሙሽሪክ ይሆናል። ሙስሊሞች እንደ እስልምና አባባል ኢየሱስ ከሁሉ የከፋ ኃጢአት እየፈጸመ ያለበትን ክፍል እንዴት ይመለከቱታል? እና ደግሞ ኢየሱስ ቀናተኛ ሙስሊም መሆኑን የሚያዩበት መንገድ ምን ይመስላል? የሚያዩት ማየት የሚፈልጉትን ነው። ማየት የሚፈልጉት ነገር ቢኖር መሐመድ ለተናገረው ነገር ማረጋገጫ ብቻ ነው። ስለዚህ በእርግጥ ወደ ኢየሱስ ህይወት አይሄዱም። እናም ኢየሱስ ሙስሊም እንደነበረ ማረጋገጥ አይፈልጉም። ኢየሱስ ሙስሊም እንደሆነ አስቀድመው ወስነዋል። እናም አስቀድሞ በአእምሯቸው በጨረሱት መደምደሚያ ወደ መጽሐፍ ቅዱስ ይሄዳሉ። እናም በተገደበ ምርጫ ጥቅሶችን ይለዩና ከእስልምና ጋር እንዲስማማ ሲሉ ያጣምሙታል። በመንገዳቸው ላይ የሚፈጽሙት የተሳሳተ መክንዮ ብዛት ደግሞ በጣም የሚገርም ነው። ሙስሊም ጓደኞቻችሁ ኢየሱስ ሙስሊም መሆኑን ሊያሳምኗችሁ ሲሞክሩ እንግዳ የሆኑ በቂ አማራጭ የሌለው ምርጫ ነው የመስጠት ስህተት ወይም ቼሪ ፒኪንግ፣ የቃላት ልውውጥ ስህተት ወይም ኢኩይቮኬሽን፣ የቃላት መነሻ ስህተት ወይም ኢንቲሞሎጂካል ፋላሲ፣ የሞትና የቤሊ ስህተት ወይም ሞት ኤንድ ቤሊ ፋላሲ እና ያልተከፈለው መካከለኛ ስህተት ወይም አንዲስትሪቢዩትድ ሚድል ፋላሲ የሚባሉት ጥቂቶቹ ናቸው። እነዚህን ይጠቀማሉ። Cherry picking is going to the evidence and only selecting the evidence you can use to support your claim while ignoring all the evidence that refutes your claim. ቼሪ ፒኪንግ ወደ ማስረጃው በመሄድ ጥያቄያችሁን ለመደገፍ የምትጠቀሙበትን ማስረጃ ብቻ መምረጥ ነው፣ በሌላ በኩል ደግሞ ጥያቄያችሁን ውድቅ የሚያደርጉ ማስረጃዎችን በሙሉ ችላ ማለት ነው። ሙስሊሞች ወደ ወንጌሎች አብ፣ ወልድ፣ መንፈስ ቅዱስ፣ መልአኩ ገብርኤል፣ መጥምቁ ዮሐንስ ወዘተ ኢየሱስ የእግዚአብሔር ልጅ እንደሆነ ወዳወጁበት ክፍል ይሄዳሉ። ሙስሊሞች ይህንን ሁሉ ችላ በማለት በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ይፈቱታል፣ እንዲሁም ሊጠቀሙበት የሚችሉትን የጥቅስ ክፍል ይመርጣሉ። ቃል በቃል የሚያጣምሙትን ጥቅስ መጨመር አይችሉም፣ ምክንያቱም ጥቅሱን መጨረስ ብቻ ውድቅ ያደርጋቸዋል። Equivocation is using a word that has multiple meanings and switching the meanings in the course of your argument. Equivocation ብዙ ትርጉሞች ያሉትን ቃል መጠቀምና በክርክራችሁ ውስጥ ትርጉሙን የመቀየር ሂደት ነው። ሙስሊሞች ኢየሱስ ሙስሊም ነበር ይላሉ። ነገር ግን ኢየሱስ አንዳንድ የእስልምና ዋና ትምህርቶችን እንዳወገዘና በእስልምና ውስጥ ከሁሉ የከፋ ኃጢአት ሊሆን የሚችለውን ነገር በተደጋጋሚ እንደፈጸመ በማሳየት ስትገዳደሯቸው እንዲህ ይላሉ፣ ሄይ ሰዎች ሙስሊም ማለት አንድ ለአላህ የሚገዛ ሰው ማለት ብቻ ነው። ኢየሱስ ፈቃዱ ለአላህ አስገዝቷል ስለዚህ ሙስሊም ነው። ስለዚህ ምንም እንኳን ከእስልምና ዋና ዋና አስተምህሮቶች መካከል የተወሰኑትን ቢያወግዝና በእስልምና ውስጥ ከሁሉ የከፋውን ኃጢአት ቢፈጽምም ሙስሊም ነው። እዚህ ጋር ምን እያደረጉ ነው? ሙስሊም ከሚለው ቃል የተለያዩ ትርጉሞች መካከል እየቀያየሩ እየተጠቀሙ ነው። በተጨማሪም ይህንን ኢንቲሞሎጂካል ፋላሲ ወይም የቃላት መነሻ ስህተት ብለን ልንጠራው እንችላለን። ይህ በተወሰነ መጠን የኢኩይቮኬሽን አይነት ነው። የተለመደ ቃል ስለሆነ ያንን ቃል ሰዎች በተረዱበት መንገድ የመጠቀም ስህተት ነው። ይሁን እንጂ ጥያቄው ሲነሳባችሁ ወደ መጀመሪያው ወይም ቀደም ሲል ወደ ተጻፈው የቃሉ ትርጉም ትመለሳላችሁ። ለምሳሌ ያህል ሂንዱ የሚለው ቃል መጀመሪያ ላይ የሚያመለክተው ከህንድ ባህር ባሻገር የሚኖ የሚኖሩት ሰዎች ሲሆን ከዚያም ከህንድ የመጡ ሰዎችን ለማመልከት ጥቅም ላይ ይውል ነበር። ብዙም ሳይቆይ ይህ ቃል አንዳንድ ሃይማኖታዊ እምነቶች ያሏቸውን ሰዎች ለማመልከት ጥቅም ላይ ውሏል። እንደ ዳዋ ሰዎች መሆን ከፈለግን ዛኪር ናይክ ሂንዱ ነው ማለት እንችላለን። እናም ሙስሊሞች ሲገዳደሩን እና ለምን ዛኪር ናይክን ሂንዱ ብላችሁ ይጠሩታላችሁ? እሱ ሂንዱ ሳይሆን ሙስሊም ነው ሲሉን እንዲህ በማለት እንመልሳለን። ሆኖም ሂንዱ የሚለው ቃል ከህንድ የመጣ ሰው የሚል ትርጉም አለው እና ዛኪር ናይክ ከህንድ ነው፣ ስለዚህ ሂንዱ ነው። ይህ በጣም የሞኝ አነጋገር ይሆናል። ነገር ግን ሙስሊሞች የሚያደርጉት ይህን ነው። ኢየሱስ ሙስሊም ነው ሲሉ ሙስሊም ማለት የእስልምና ተከታይ ማለት በሆነበት በተለመደው መልኩ ኢየሱስ ሙስሊም ሊሆን እንደማይችል ልናሳያቸው እንችላለን። እነሱም እንዲህ ይመልሳሉ፣ አህ ነገር ግን ሙስሊም የሚለው ቃል በቴክኒክ ደረጃ ለፈጣሪ ወይም ለአላህ የሚገዛ ሰው ማለት ነው። ኢየሱስ ለአላህ ተገዥ ነበር፣ ስለዚህ ኢየሱስ ሙስሊም ነበር። ስለዚህ ኢየሱስ ሙስሊም ነበር። ይህን ሲያደርጉ ማጋለጥ ቀላል ነው። እንዲህ ብቻ ማለት ትችላላችሁ። ኦ ግሩም ነው። ስለዚህ ሐዋርያው ጳውሎስ ሙስሊም ነበረ፣ ምክንያቱም ለፈጣሪ ይገዛ ነበር። ክርስቲያኖችና አይሁዶች ሙስሊሞች ናቸው፣ ምክንያቱም ለፈጣሪ እንገዛለን። ሊቃነ ጳጳሳቱ ለፈጣሪ ስለሚገዙ ሙስሊም ናቸው። ሙስሊም ጓደኞቻችሁን በድንገት ሙስሊም ለመሆን በእስልምና መንገድ ለአላህ መገዛት አለብህ ወይም አለብሽ ብለው መከራከር ይጀምራሉ። ይሁን እንጂ ይህ አባባል ኢየሱስ ሙስሊም ነበር የሚለውን አባባል ያበላሸዋል፣ ምክንያቱም ኢየሱስ በእስልምና መንገድ ለአላህ ስላልተገዛ፣ በስጋ ሆኖ እንደ ልጅ ለአብ ተገዛ እንጂ። በተጨማሪም እዚህ የሞትና የቤሊ ስህተትን እየፈጸሙ ነው ማለት እንችላለን። ሞት እንደ ግንብ ያለ ምሽግ ነው። ቤሊ በአካባቢው የሚገኝ ለመከላከል ይበልጥ አስቸጋሪ የሆነ ስፍራ ነው። አወዛጋቢ ጥያቄ ስታነሱ የሞትንና የቤይሊን ስህተት ትፈጽማላችሁ። ለመከላከል ቀላል ወደማይሆነው ነገር ትሻሻላችሁ። ነገር ግን ተፈታታይ ነገር ሲገጥማችሁ እምብዛም አወዛጋቢ ወደማይሆነው ትሸጋግራላችሁ። Biological males who identify as females should be allowed to compete against biological females in women's sports. እስኪያስቡት አንድ ሰው ሴቶች መሆናቸውን የሚያሳውቁ ባዮሎጂያዊ ወንዶች ወይም በተፈጥሮ ወንዶች የሆኑት በሴቶች የስፖርት ዘርፍ ከባዮሎጂያዊ ሴቶች ወይም በተፈጥሮ ሴቶች ከሆኑት ጋር እንዲፎካከሩ መፈቀድ አለበት አለ እንበል። ይህ አወዛጋቢ አባባል ነው። ይህንን አባባል ትቃወማላችሁ እንበል። ሰውየውም እንዲ ይለን፣ ሄ ሁሉም የሰው ልጆች መብት አላቸው እያልኩ ነው ይሄ ብዙም አወዛጋቢ ያልሆነ አቋም ነው። ግለሰቡ አወዛጋቢውን ክስ እንደተከላከለ በማሰብ ላይ ስለሆነ ቤሊን አወዛጋቢ ባልሆነ አባባል ማለትም ወደ ሞት በተመለሰ ጊዜ ሙስሊሞች ምን ይላሉ? ኢየሱስ ሙስሊም ነበር። ይህ አወዛጋቢ ነገር ነው። ኢየሱስ ከመሐመድ ጋር ተመሳሳይ ሃይማኖት ተከታይ እንደነበር ነው የሚናገረው። ይሁን እንጂ ይህን አከራካሪ ሀሳብ ስትቃወሙ ኢየሱስ ለፈጣሪው ተገዝቷል እያልን ነው ብለው ወደኋላ ኋላ ያፈግፍጋሉ። ሞትና ቤይሊ ፋላሲ ወይም ስህተት ነገር ግን የአንዲስትሪቢዩትድ ሚድል ፋላሲን መተው አንችልም። ለምን እንደዚህ ተብሎ እንደተሳየመ ለማብራራት የሲሎጂዝም ህጎችንና ሚድል ተርም የሚባለውን እንዴት መተካት እንደሚቻል ማስረዳት ያስፈልጋል። ይህን ግን ለሌላ ቪዲዮ እናስቀምጠዋለን። ይህን ስህተት ለመለየት በምሳሌ መጠቀም በጣም ቀላል ነው። አንድ ዲስትሪቢዩትን ሚድል ፋላሲ አብዛኛውን ጊዜ እንዲህ የሚሆኑ ናቸው፦ ሁሉም ኤዎች ሲ ናቸው፣ ቢ ሲ ነው፣ ስለዚህ ቢ ኤ ነው። ይህ ግራ የሚያጋባ ሊመስል ይችላል፣ ግን ግራ አያጋባም። በሌላ አባባል ሁሉም ድመቶች አጥቢ እንስሳት ናቸው፣ ውሻዬ አጥቢ እንስሳ ነው፣ ስለዚህ ውሻዬ ድመት ነው። በጣም መጃጃ ነው አይደል? ኤልቪስ የለውዝ ቅቤና የሙዝ ሳንዱች ይወድ ነበር፣ የለውዝ ቅቤና የሙዝ ሳንዱች ይወዳለሁ፣ ይህም ማለት እኔ ኤልቪስ ነኝ። በጣም በጣም የሚያስጠላ ነው። እንደሚከተለው ብላችሁ በመሟገት ሙስሊሞችም እንዲረዱት ማድረግ ትችላላችሁ። አረማውያን ወይም ጣዖት አምላኪዎች ወደ መካ ጉዞ ያደርጉ ነበር፣ መሐመድ ወደ መካ ጉዞ አድርጓል፣ ስለዚህ መሐመድ አረማዊ ወይም ጣዖት አምላኪ ነበር። በሆነ ምክንያት ይህንን ክርክር ለአንድ ሙስሊም የምታቀርቡ ችግር እንዳለ በቅጽበት ያያል። ይህ ሰው ፋላሲ ምን እንደሆነ ወይም ለምን ፋላሲ እንደሆነ አያውቅ ይሆናል፣ ነገር ግን ችግር እንዳለ ያያል። ነገር ግን አንድ የዳእዋ ሰው እንደዚያ ያለ የተሳሳተ መንገድ ሲጠቀም እንዲህ ይላል፣ ሙስሊሞች ይጸልያሉ፣ ኢየሱስም ይጸልይ ነበር፣ ስለዚህ ኢየሱስ ሙስሊም ነበረ። ወይም ሙስሊሞች ይጾማሉ፣ ኢየሱስም ይጾማል፣ ስለዚህ ኢየሱስ ሙስሊም ነበረ። በድንገትም ምክንያታቸው እውነተኛና የማይስተባበል እንደሆነ ይሰማቸዋል ስ

በመሐመድ ላይ ይህን ፋላሲ ብትጠቀሙ ሙስሊም ወዳጆቻችሁ አላህ የሰጣቸውን የማሰብ ወይም የመተቸት ችሎታ ተጠቅመው ውድቅ ያደርጉታል። ነገር ግን አንድ የዳዕዋ ሰው ወይም ሙስሊም ሰባኪ መሐመድ የተናገረውን ነገር ለመደገፍ ተመሳሳይ የሆነ ፋላሲ ሲጠቀም ሙስሊም ወዳጆቻችሁ መሐመድን ማመናቸውን ለመቀጠል እንዲያስችላቸው አላህ የሰጣቸውን የማሰብ ወይም የመተቸት ችሎታቸውን ያጠፉታል። ይህንን ሁሉ በአንድነት በማስቀመጥ ኢየሱስ በእርግጥ የእግዚአብሔር ልጅ ስለሆነና የእግዚአብሔር ልጅ ከሆነ ሙስሊም መሆን ስለማይችል በእርግጥ ሙስሊም አለመሆኑን የሚያረጋግጡ ተወዳዳሪ የሌለው የምስክሮች ደመና አለን። በሌላ በኩል ደግሞ ተወዳዳሪ የሌለው የውሸት ፋላሲ ደመና አለን። ስ ስ ስ ስ forces you to turn off your critical thinking ability, you need a different prophet. ሙስሊም ወዳጆቼ ነቢያችሁን መከላከል የምትፈልጉትን ብቻ እንድትመርጡ ካደረጋችሁ፣ ቅዱሳት መጽሐፍትን እንድታጣመሙ ካስገደዳችሁ፣ ማለቂያ የሌለው ውሸት እንድትፈጽሙ ካስገደዳችሁ፣ አእምሯችሁን እንድትደፍሉትና እንዳታስቡ ካደረጋችሁ፣ ሌላ ነቢይ ያስፈልጋችኋል። እውነት የሚፈልጉትን ብቻ መርጦ መቀበልን አይፈልግም። እውነት ቅዱሳት መጽሐፍትን ማጣመም አያስፈልገውም። እውነት የተሳሳተ ምክንያት አያስፈልገውም። ኢየሱስ ከጎናችሁ እንዲሆን የምትፈልጉ ከሆነ ኢየሱስ ከጎናችሁ እንዲሆን ማድረግ ትችላላችሁ። ይሁን እንጂ ስለ እሱ በመዋሸትና ቃሉን በማጣመም አይደለም። ኢየሱስ ከጎናችሁ እንዲሆን የምትፈልጉ ከሆነ በታሪክ ውስጥ እጅግ ግልጽ የሆነውን ሐሰተኛ ነቢይ መሐመድን መቃወምና ኢየሱስ ለኃጢአት በመስቀል ላይ የሞተና ከሙታን የተነሳ መለኮታዊ የእግዚአብሔር ልጅ መሆኑን ማመን አለባችሁ። የቁርኑን ኢየሱስ ከመጽሐፍ ቅዱሱ ኢየሱስ ጋር ማስታረቂያ ምንም መንገድ የለም። እንዲህ በማለታችሁ ችግራችሁ መፍታት የምትችሉ ሊመስላችሁ ይችላል። መጽሐፍ ቅዱስ ተበርዟል፣ ግን አሁንም ቢሆን አመቺ በሚሆንበት ጊዜ እንጠቀምበታለን። ሆኖም መጽሐፍ ቅዱስ ውድቅ ሲያደርገን ተበርዟል እንላለን። ደግነቱ ለእናንተና ለመዳናችሁ አምላካችሁና ነቢያችሁ የአይሁድን እና የክርስትናን መጽሐፍት መነሳሳት፣ ጥበቃና ስልጣን ሲያረጋግጡ ያንን ክፍተት ዘግተውታል። አምላካችሁና ነቢያችሁ ክፍተቱን እንዴት እንደደፈኑትና ይህ እውነት እንዴት ከእስልምና እንድትወጡ እንደሚያደርጋችሁ ማወቅ ከፈለጋችሁ ቁርአን፣ መጽሐፍ ቅዱስና እስላማዊው አጣብቂኝ የሚለውን እና ቁርአን ስለ ወንጌል ምን ይላል የሚለውን ሁለቱም ቪዲዮች ተመልከቱ እና እውነት ነፃ ሲያወጣችሁ በአስተያየት መስጫው ላይ አሳውቁ።